ብስማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ሕዝብን ንድታረጋጊ ከብያአለው ከምድር ኢትዮጵያ ተነስቶ ዓለምን ያስደነገጠው የሳተጋሞራ መፈንዳት የተፈጥሮ ክስተት ሳይሆን የቃል ኪዳኗ ምድር የኃይላት ድምፅ ነው። ጠቅላላ የእግዚአብሔር ፍጥረታት የሆኑትን ሁሉ አንደበት የሌላቸውን ማለት ነው። እንግዲህ አንደበት ያለው የካደን ያለው ያለውን የለም ይላል፣ ያልተደረገውን ተደረገ ይላል። እንግዲህ እግዚአብሔር ደግሞ በዚህ ኃይሉን ሊያሳይና፣ ህዝብን ሊያስተምር፣ ህዝብን ሊመልስ በአፋር የተከሰተው እሳተ ገሞራ ፍንዳታ ዓለም አቀፍ በረራዎችንና የሳተላይት ስራዎችን ያደናቀፈ ሲሆን መቆጣጠሪያው ሪሞቱ ያለው ኢትዮጵያ ውስጥ ነው ተብሎ ቀደም ብሎ በሰማይ አምላክ መልእክት የተነገረውን በምድር ላይ እየተከሰተ ያለውን ወቅታዊ የሀገሪቷን ሁኔታ በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረ አብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ሀገር በታላቅ ክብር ልትነሣ ስትል ብዙ መሥዋዕትነት ይከፈላል። የቃል ኪዳኗ ምድር ክብሯ ሊመለስ ሰዓቱ ሲደርስ በዓለም ላይ ከባድ መናወጥ ይሆናል። ሀገር እንደ ሀገር ልትቆም፣ ሕዝብ እንደ ሕዝብ ሊነሳ ሲል የሰማይ ሰይፍ፣ የኃይላት ድምፅ በምድር ላይ ይገለጣል። ይህም በዓለም ሀገራት ሁሉ ከባድ መናወጥን ይዞ ይመጣል። ትንቢተ ኢሳይያስ ምዕራፍ 66 ከቁጥር 15፣ እነሆ እግዚአብሔር በእሳት ይመጣል፣ ቁጣውም እንደ ነፋስ ማዕበል ነው። እግዚአብሔር በቁጣው ምድርን ያናወጣል፣ የዓለም ሀገራት መሠረቷም ይናወጣል። ሁለተኛ ሳሙኤል ምዕራፍ 22 ከቁጥር 8 እንደ ተጻፈው በምድር ኢትዮጵያ በአፋር ክልል የፈነዳው እሳተ ገሞራ ጭሱ ቀይ ባህርን ተሻግሮ የመንና ኦማንን አቋርጦ ፓኪስታንንና የህንድ ከተሞችን ማጥለቅለቁ ተነግሯል። በርካታ በረራዎችም መሰረዛቸው ተሰምተዋል። የሳተላይት ሥራዎችም ማደናቀፉን ተሰምተዋል። ለኢትዮጵያ የሚዋጋላት ሰማዕቱ ቅዱስ ጊዮርጊስ ነው። በምድር ኢትዮጵያ ያልታየ ክስተት ከዚህ በፊት በታሪክ ያልሆነ የእሳተ ገሞራ ፍንዳታ በአፋር ኃይሊ ጉቢ ተብሎ በሚጠራው አካባቢ መፈንዳቱ ምስራቅ አፍሪካን ሆነ የዓለም መገናኛ ብዙሃን መነጋገሪያ ሆነዋል። ከኢትዮጵያ አፋር የተነሳው የእሳተ ገሞራ ጭስ ሰሜናዊ የህንድ ከተሞችንና ፓኪስታንን አቋርጦ ወደ ቻይና እያመራ እንደሆንም ተነግሯል። ይህ የእሳተ ገሞራ ፍንዳታ የተፈጥሮ ክስተት ሳይሆን የቃል ኪዳኗ ምድር የኃይላት ድምፅ እንደሆነ በመጽሐፍ እንዲህ ተብሎ ተጽፏል። ደመናና ጭጋግ በዙሪያው ናቸው ፍትህና ርትዕት የዙፋኑ መሠረት ናቸው። እሳት በፊቱ ይሄዳል፣ ነበልባሉም ጠላቶቹን ይከባቸዋል። ምድር ተንቀጠቀጠች ተናወጠችም፣ ተራሮችም ከእግዚአብሔር ፊት የተነሣ እንደ ሰም ቀለጡ። መዝሙር ምዕራፍ ዘጠና ስድስት ከቁጥር ሁለት እስከ አምስት እንደተጻፈው ኢትዮጵያ ላይ ብርሃን ሲወጣ በምድር ላይ ከባድ የአየር መቀያየር ይኖራል። ሳይንቲስቶች የማይተነብዩት ከባድና እንግዳ የተፈጥሮ አስፈሪ ክስተት የኃይላት ድምፅ ይወጣል። የመሬት መንቀጥቀጥም ይሆናል። ሜትሮሎጂ የማያውቀው የአየር መቀያየር ይፈጠራል። ቅድስቲቱ ሀገር ቃል ኪዳኗ ሊፈጸም ሰዓቱ ሲደርስ ሁሉም ነገር ቦታውን ሊይዝ ሲል መዘበራረቁ የማይቀር ነው እንዲሉ ምስክሮቼ እንግዲህ ራሱ ፀሐዩም ከዋክብቱም፣ ቀንና ሌሊቱም፣ ዝናቡም ጠቅላላ የእግዚአብሔር ፍጥረታት የሆኑትን ሁሉ አንደበት የሌላቸውን ማለት ነው። እንግዲህ አንደበት ያለው የካደን ያለው ያለውን የለም ይላል፣ ያልተደረገውን ተደረገ ይላል። እንግዲህ እግዚአብሔር ደግሞ በዚህ ኃይሉን ሊያሳይና ሕዝብን ሊያስተምር ሕዝብን ሊመልስ፣ ቅድስት ሀገር ኢትዮጵያ ከአፋር የተነሳው የእሳተ ገሞራ ፍንዳታ የዓለም ሀገራትን ያናወጠው ሳይንሳዊ የተፈጥሮ ክስተት ሳይሆን የሰማይ መልእክት፣ የቃል ኪዳኗ ምድር የኃይላት ድምፅ መሆኑን ትውልድ ሊያስተውል ይገባል እያልኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለውላዲቱ ድንግል